አይዞህ፣ አይዞህ ብሩኬ፣ ተረጋጋ። በነገራችን ላይ ብሩኬ ለሃይሚ ብሎ ስንት ነገር ትቷል። ይህንን ሁላችሁ ማትክዱን ብዬ አስባለሁ። በነገራችን ላይ ግን ሀይሚ ትክክል አይደለሽም፣ ማማ ተመለሽ። የእውነት ትክክል አይደለሽም። ነገ ብታለቅሽ ማንም አያዝንልሽም። እኔ የእውነት ነው የምናገረው፣ የእውነት ነው ምላችሁ። የምትወዷት የምታከብሯት ሰዎች ንገሯት፣ ነገ ብታለቅስ ማንም ሰው አይዞሽ አይላትም። የእውነት ነው ምላችሁ፣ ምክንያቱም ብሩኬ ለእሷ ብሎ ነው የቀረው። ይሄንን ሁላችሁም ጠንቅቃችሁ ታውቃላችሁ። ለእንጀራችን ካወራን ማለት ነው ለእንጀራችሁ አውሩ። አሁን ላይ ሁላችሁም ጾመኛ ናችሁ። ማንኛችሁም ለእውነት አውሩ ማለት ነው። ሀይሚን የምትቀርቧት ሰዎች ምክር ስጧት። የምሬ ነው የምላችሁ። ለእሷ ብሎ ነው የቀረው አይደል። እናታቸው ቡታጅላ ላይ ስንት ነገር መከራቸው ነው የመጡት እዚህ ምክር ሰምታ መጣ። ሁለት ቀን ሳይሆናት ፕራንክ ትጀምራለች እንዴ? አይደብርም? ይደብራል። ሲጀምር ኮሜንት ላይ አሜሪካ ቢሉ የሚወስዱ መስሏችሁ ነው። አይወስዷቸውም እኮ አይወስዱም እኮ። ለኮሜንቱ ነው አሜሪካ እንወስድሻለን ግቡና፣ አሁን ኮሜንቱ ነው። ሀይሜን በጣም እየሰደቧት ነው። ተጨማለቅሽ፣ አናታችን ላይ ወጣሽ፣ ጀግና ጀግና ስትባይ አበዛሽው እያሉ ነው እየሰደቧት ያሉት ማለት ነው። የእውነት ነው ምላችሁ ሰላም ሰላም እንዲናችሁ እንዴት አመሻችሁ? አለ ሁላችሁ አይን ዓለም ላይ ሁሉ መልካም ሁሉ ሰላም ከኔ እግዚአብሔር ይመስገን ሁሉ መልካም ነው፣ ሁሉ ሰላም ነው። ሀይሚን ብትመክሯት አሪፍ ነው ብዬ አስባለሁ። ነገ ብታለቅስ ማንም ሰው አይዞሽ ቢላትም እንኳን ጥሩ አይደለም ብዬ አስባለሁ። ታሁን ላይ ብትመለስ። ብር ወዳጅ ነሽ እያሏት ነው። እንዲሁም ከታች ለተመልካች ክብር የለሽም ብር ነው የምትፈልጊው አንቺ የብር ጥማት አለብሽ እያሏት ነው ኮሜንት ላይ። የብር ጥማት ያለብሽ ነሽ፣ ለተመልካች ክብር የለሽም አንቺ፣ ብር ብቻ ነው የምትፈልጊው። እኛ በዚህ ጾም ስራ እንደዚህ እየደከምን የእናንተን እኝኝ ልናይ ነው ወይ እያሏት ነው ያሉት። የእውነት ነው የምነግራችሁ፣ ሀይሚ አላቅም ማለት እንዲያሮጊት እኝኝኝ ማለት ይደብራል ባጠቃላይ። የእውነት አሮጊት እንኳን ሁላ ይኝኝኝኛ አይልም፣ አንዴ ይናገራል ይጨቃጨቃል፣ በቃ ያርፋል። ይደብራል በጣም የእውነት ወንድ ልጅ የዋህ ሲሆንል አያያዙን ብንችልበት ጥሩ ነው ብዬ አስባለሁ። ቡቡ የዋህ ነው የእውነት የዋህ ነው። ቅር ስንት ነገራል ነው ዱባይ መተምድ ታረግ ዱባይ መተምል ለሰራ ለቀነሰ ዘው ቅር ለምድ ነው የምትመጣው ብዙ ነገር ብለናል። አልነው እሺ ብሎ እናቱንም አክብሮ ቀረ አይደል? ሲቀር ደግሞ ትንሽ ቀን እንኳ ሳይሆናት እናታቸው እንደዚያ መክራ በምክር ሰዳቸው ወደ ሸገር እሺ ከዚህ በኋላ እናረግም ብላ ትታበቃ መታ ስምንት ቀን እንኳ ሳይሞላት ይኸው ጀመረች። መቼም ተስር ጀግናነሽ የምትሏት አላችሁ ብዬ አላስብም። ጀግናነሽ የምትሏት አሁን ላይ ይዛችኋት ገደል ነው የምትገቡት። አጠቅሟት አጠቅሟትም ጀግናነሽ ቀጤበት በርቺ የምትሏት ሰዎች ገድ የሊዛችኋት ነው የምትገቡት፣ እንጂ ምንም አጠቅሟትም፣ ጥቅም አይደለም ይሄ። ገድ የሊዛችኋት እየገባችሁ እንደሆነ ወቁት። ነገ ብሄር ብሩኬ ብታለቅስ፣ ግማሽ ይስቅባታል፣ ግማሹ ያዝንላታል። ሀይሚ ብሩኬን አያያዙን ቻይበት፣ እልቅ እውነቱን ነው ምነግሽ። ምርጥ ወንድ ነው፣ እውነቴን ነው ምልሽ ማንም ነው የሚቀናባችሁ በእናንተ። ሴት ሲያቀ ሴት ሲንከባከብ ሲያቀብጥ ደስ የሚል ነው። ብሩኬ ልቅነ ሳያይዙን ያይሽ ቻይበት። እውነቱን ነው ምነግርሽ። የእውነት እንዴ ኮሜንት ገብታችሁ አንብቡ። የብር ጥማት አለብሽ እየተባለች ነው ያለችው። ጥቅመኛ ነሽ እያሏት ነው። የእውነት ጥቅመኛ ነሽ እያሏት ነው። ብቻ አላቅም። እኔ ከቻላችሁ ከቻላችሁ ሀይሚን ምከሯት። እኔ ምንም አልልም፣ ምክንያቱም ምንም እንኳን አስተያየት የሚነገር አስተያየት እንኳን ቢኖር እኔ አልናገርም። ምክንያቱም እዚህ ጋር መታችሁ ሀይሚ ጥፋተኛ ናት፣ እንደዚህ ማድረግ የለባትም ብላችሁ ብታወሩ እዚህ ጋር የሚተቻችሁ ብዙ ነው። ብሩኪ አጥፍቶ ብሩኪ ጥፋተኛ እኮን ይሄ ምን ነው ብንል እዚህ ጋር የሚተቻችሁ ብዙ ነው። ፀጥን ብለን ማለፍ ነው አለቀ። ግን እኛ አድናቂና ተመልካች ከሆን ጥፋትን ብንናገር አሪፍ ነው ብዬ አስባለሁ። ሀይሚ እኔ አላቅም። ሀይሚ በኋላ ይይ ብትይ ማንም ነው የሚስቅብሽ። እመኝ እውነት ነገ ሰላም አውርደሽ ካልመጣሽ እመኝ ማንም ነው የሚስቅብሽ። ብታለእሽ ማንም አያዝንልሽም። እውነቴን ነው የምነግርሽ እንደዚህ ባታደርጊ ጥሩ ነው። ትንሽ እንኳን ሳትቆይኝ ማለት ትጀምር ያለች በመድኃኒዓለም ኧረ በስመ አብ ለማንኛውም ብሩኬ ተረጋጋ፣ ይሄንን ነው የምለው። እኔ ተረጋጋ አባቴ፣ ሌላ ምንም አልልም። ተረጋጋ እንግዲህ፣ ትዕግስቱን ይስጥህ፣ ትዕግስቱን ይስጥህ። መቻል ነው አባቴ፣ ቻለው እንግዲህ። ላያስችል አይሰጥም ብሏል ያገሬ ሰው ሲተርት። ቻለው፣ ቻለው። ምንም አልልም ሌላ። ሁሌ ጭቅጭቅ ሰለችኝ አለ። እውነቱን ነው እውነቱን ነው። እኛም ሰልችቶናል፣ እንኳን አንተ እኛም ሰልችቶናል ብሩኬ ጭቅጭቅ እኛም ሰልችቶናል፣ እዚህ ጭቅጭቅ እናንተ ጋ ጭቅጭቅ፣ እኛም ሰልችቶናል። የምር ሰልችቶናል። አልገባት ብሏል እንጂ ሃይምዬ እኛም ሰልችቶናል። እሷ ግን ማፌ ማፌ ብቻ። ሃይምዬ እንግዲህ አንቺ ታውቂያለሽ፣ እወቂበት። እኔ እልሽ አልችልም፣ ምክንያቱም የሆነ ጥፋት ኑሮብሽ ጥፋትሽን መተን ብንናገር እኛ ለእኛ ጥሩ አይደለም ናቴ ተሳዲያ ተናጋሪው ብዙ ነው። ዝምታን ምርጠን ማለት ይሻላል ብዬ ነው የማስበው። እና ይሄ ነው እናንተ ምን ትላላችሁ? ምን ታስባላችሁ? ይሄን ነው እንግዲህ እኔ ሀሳቤን የምሰጠው። ቡራዬ ተረጋጋባት፣ የእኔ መልካም እውነት፣ ተረጋጋ አይዞን። አንተ ማለት እውነት ምርጥ ወንድ ነው የእውነት ሴት አክባሪ። ግን ያው ምን ታድ ምን ይደረጋል ሀይሚ፣ አያያዙን ቻይበት ብለን ሻል ግን እየቻልሽበት አይደለም፣ ብሩኬን አያያዝ አልቻልሽበትም። እውነቴን ነው የምልሽ አልቻልሽበትም፣ የእውነት አልቻልሽበትም። ለምን እንደሆነ አላቅም። እንግዲህ እንግዲህ ይህን ልና የመጣሁት አመሰግናለሁ።